ሰበር ዜና ጠና ይስጥልኝ አድማሽ ተመልካቾች እንደምን አልፈዳችሁ የሰዓቱን አቤትና ምጽሰበር ዜናዎች ዳግም ይዤ ቀርቤ ያለው በቅድሚያም አርእስተ ዜናዎቹን በማስቀድም ጀምር አለው። የታማዦርሹን ብርሃን ጁላ ፋኖ አዲስ አባ ሰርጎ ገብቷል ማለቱ ሲነገር የሆዴድ አመራሮች ደግሞ ድሃ አዲስ አበባ ምን ይሰራል ሲሉ ተደምጠዋል። በአዲስ አበባ ቃሊቲ አካባቢ የአገዛዙ ኃይሎች ፋኖን እየጠበቅን ነው በሚል ግፍ እየፈጸሙ መሆኑ ተነግሯል። ብርሃኑ ጁላና አብይ አህመድ የተስፋ መቁረጥ ንግግር ማድረጋቸውም ተሰምቷል። ጠቅላይ ሚኒስትር አብይ አህመድና ኢታማዦርሹን ብርሃኑ ጁላ የኢትዮጵያን ሕዝብ ሙልጭ አድርገው መስደባቸውም ተሰምተዋል። ዝርዝር ዘገባ ይዘንበታል ትሰሙታላችሁ። በሌላ በኩል በአማራ ክልል አገዛዙን ያስደነገጠ የጦር መረጃም ተሰምቷል። ፋኖ ራሱ ባመረተው የጦር መሳሪያ ዘሪሁን 13 የረጅም ርቀት ተወንጫፊ ከባድ መሳሪያ የአገዛዙን ወታደር ጫነ ኦራል መቶ መጣ አስታውቋል። ወራሉ ሙሉ ለሙሉ ተገልብጦም ከጥቅም ውጪ መሆኑም ተሰምቷል። ዝርዝር ይዘንበታል። በሌላ በኩል ቻግኒም በተኩስ ተደበላልቃለች። የአገዛዙ የሚሊሻ ጦርና የፖሊስ ጦር እርስ በራሱ ተኩስ ከፍተው እየተዋቀጡ ነው። አገዛዙ በኃይል ከየአቅጣጫው ለአድማ ብተናና ለመከላከያ ስልጠና ያሰባሰባቸው ከ850 በላይ ወጣቶች ተስፋ ቆርጠው መበታተናቸውም ተነግሯል። ዝርዝር ዘገባ ይዘንበታል። ልንገረው ለሽመልስ አብዲሳን ምላሽ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮም ሻለቃ ዝናቦን ኦህዴድን ሰብረነዋል ሲል ተናግረዋል። ሻለቃ ዝናቦ ያደረገውን ንግግር በቪዲዮ ይዘነዋል ተሰሙታላቸው። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምን ቆያችሁ። ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራ ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወዳደረግኩት ሰበር መረጃ አልፋለሁ። አገዛዙ በኃይል ከየአቅጣጫው ለአድማ ብተናና ለመከላከያ ስልጠናም የሰበሰባቸው ከ850 በላይ ወጣቶች ተስፋ ቆርጠው ተበተኑ። ይህ አገዛዙ ብልጽግና መንግስት ስልጣን ላይ ለመቆየት ያለውን ቀቢስ ተስፋም ለማስቀጠል መከላከያ ሰራዊትን ሙሉ ለሙሉ በሚባል ደረጃ ማለትም ሁሉንም እዞች፣ አየር ኃይልን፣ ኮማንዶን እንዲሆን ባህር ኃይልንና ሪፐብሊካን ጋርድን ጭምር አማራ ክልል በማሰማራት ፋኖ ማጥፋት ቢሞክርም ውጤቱ ግን ከተራ አባል እስከ ጀነራል እንደ ቅጠል እየረገፈበት በክላሽንኮቭ እስከ ሹተር እያስረከበ ከትንንሽ እስከ ትልልቅ ከተሞችን እየለቀቀም ነው። ሁሌም እስከ ወሩ መጨረሻ እስከ ሰላሳ አጸድ አለው ቅዠት ሆኖበት እየተመካበት ኃይል እንደ በረዶም እየሟሟና እየተንሸራተተ ራቁቱን እየቀረ መሆኑን የአደባባይ ምስጢር ነው። አገዛዙ ሁሉንም ሞክሮ ተስፋ በማጣቱ ውር ድንብሮን ከመለያ ሀገሪቱ ክፍል ወጣቶችን ከትምህርት ቤት፣ ከእምነት ተቋም፣ ከገበያ ቦታዎች፣ ከስራና ከመኖሪያ ቤታቸው እንዲሁም ከመጠለያ ካምፖች ጭምር በኃይልና በገፍ እየወሰደ በማሰልጠንና በማስታጠቅ ፋኖ ያለበትን ፋኖ ያለበትን ይዞታ ማጥለቅለቅ ብሎ ቢያስብም በግድና በኃይል የተወሰዱት ወጣቶች ግን ፋኖን ከመፋለም ይልቅ እጅ በመስጠት ሕዝባዊ ትግሉን በመቀላቀል ማገዝን መርጠዋል። በዚህም አስታጥቂው ብርሃኑ ጁላ አሁን ላይ አሰልጥኖ አስታጥቆ ምግብና አልባሳትን አስይዞ ወደ አማራ ፋኖ ብሄር ብሔራዊ ኃይል አፋባ ኃይሎች ለሚልክልን መከላከያዎች፣ አድማ ብተናዎችና ሚሊሻዎች ስጦታ እናመሰግናለን ሲሎም የፋኖ ኃይሎቹ ከዚህ በፊት በተደጋጋሚም ተናግረው ነበረ። ዛሬ ደግሞ ወደ አድማ ብተናና መከላከያ ማሰልጠኛዎች ሊወሰዱ ከጎንደርና አካባቢው በኃይል እየታነቁ ተሰብስበው የነበሩ ከ850 ላይ ወጣቶች እናንተም እንደሌላው ሌላው ፋኖ ናችሁ፣ እኛ ከምናሰለጥናችሁ፣ እኛ ከምናስታጥቃችሁ፣ ሂዱና ፋና ያሰለጥናችሁ ያስታጥቃችሁ በሚል ዳሸን ቢራ አካባቢ ካለ መጋዘን ተዘግተው በረሃብና በውሃ ጥም ሲቀጡ ሰንብተው በዛሬው ዕለት ሰኔ 13 ተስፋ ቆርጦም በትኗቸዋል። ለዚህ እንደ ምክንያት የቀረበው ደግሞ ሰሞኑን በአንድ ቀን ብቻ ከ17 በላይ የአርማ ብተናና የሚሊሻ አባላት የአማራ ፋኖ ብሔራዊ ኃይል አፋ ባሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነውን ግዙፉንና ታላቁ ሆነ ጎንደር የበጋሻው ክፍለ ጦርን መቀላቀላቸውና በአጠቃላይ በመላው አማራ የአማራ ያፋኖ ብሔራዊ ኃይል አፋ ብሃ ስቦ ማስከዳት መርህ ግብር አማካኝነት እንደሆነ መረጃዎች ያመላክታሉ። በመጨረሻም ከየቦታው ያለፍላጎታቸው ፍላጎታቸው በማስገደድ ወደ አገዛዙ አገልጋይነትና ተላላኪነት ልትወሰዱ የነበራችሁ ወገኖች ይህ ዓላማ የከሸፈው በጀግኖች ወንድሞቻችሁ ተጋድሎና መስዋዕትነት መሆኑን በመረዳት ከአማራ ፋኖ ብሔራዊ ኃይል አፋ ብሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮራካል የሆነውን ግዙፉን ጎንደር የበጋሻው ክፍለ ጦርና ሌሎች የአፋ ብሃ ኃይሎች ወንበ መቀላቀል፣ እንድትሰለጥኑ፣ እንድትታጠቁ፣ እንድትታገሉ ጓዳዊ ጥሪያችንን እናስተላልፋለን ሲሉ የአማራ ፋኖ ብሔራዊ ኃይል አመራሮች አስታውቀዋል። ይህ በእንዲህ እንዳለ ወደ ጦር ግንባር መረጃዎች ሳልፍ፣ ቻግኒ በተኩስ ተናጠጅ። የአገዛዙ ሚሊሻ ከአለቆቹ ጋር በትላንትናው ዕለት ቻግኒ ላይ እርስ በራሱም ተታኮሰ። ንስሮቹ ዳንግላ ላይ በሰሩት እጅን በአፍ የሚያስዝ ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረው የአገዛዙ ኃይል ብትንትኑ መውጣቱን ገልጸን ነበር። ከተበታተነው ኃይል መካከል ወደ ቻግኒ ፈርጥጦ የሄደው አጥባይ ለብሰ ሚሊሻ የጓንጎና የቻ ዳግኒ ሚሊሻና ፖሊስ ተመልሳችሁ ሂዱ ተብለው በአለቆቻቸው ትእዛዝ ቢሰጣቸውም አንሄድም ላንመለስ፣ ድንጋይ ወሩራን ነው የመጣ ነው በሚል አለመግባባት ተፈጥሮ ከፍተኛ ተኩስ ቻግኒ ላይ ትላንት እንደነበረነው ነው ያረጋግጥ ነው። በተኩሱም ሁለት ሚሊሻም ወዲያውኑ ሲያሸልብ፣ አራት ሚሊሻዎች ቆስለው ወደ ሆስፒታል መግባታቸውን አረጋግጠናል። ይህ በእንዲህ እንዳለም ሰበር ዜናም ተሰምቷል። በዘሪሁን 13 ታላቅ ጀብዱ ተፈጸመ። ኦራሉ ተገለበጠ። አፋባሃ ጎጃም አገው ምድር ክፍለ ጦር የብልጽግና ኃይል ከኮሶበር በመነሳት መምርከት ወደ አቢሲ መገንጠያ ሲያቀናም ቆንጆቹ በደፈጣ በዘሪሁን 13 አንድ የብልጽግናን ኦራል በመምታት ኦራሉን ሙሉ ለሙሉ በማውደም እንዲገለበጥ አድርገውታል። ቆንጆቹ የደፈጣ ኤክስፐርቶቹ እንደተለመደው የብልጽግና ኃይል ላይ ከፍተኛ ጉዳት ያደረሱ ሲሆን በቆንጆቹ ድንገተኛ ምት የበረገገው ቀሪው የብልጽግና ኃይል እግረ አውጭኝ እያለ መፈርጠጡን የፋኖ ኃይሎች አስታውቀዋል። ከዚህ ጥቃት ጋር በተያያዘ እስካሁን ያለው ያሸለበውና የቆሰለው እስካሁንም አልተረጋገጠም። ቁጥራዊ መረጃዎች እንደደረሱን ወደ እናንተ የምናቀርብ ይሆናል። ይህ በእንዲህ እንዳለ የታማዦር ሹም ብርሃኑ ጁላ ፋኖ አዲስ አበባ ሰርጎ ገብቷል ማለቱ ሲነገር የወዴዳ አመራሮች ደግሞ ድሃ አዲስ አበባን ይሰራል ሲሉ ተደምጠዋል። በአዲስ አበባ ቃሊቲ አካባቢ ያገዛዙ ኃይሎች ፋኖን እየጠበቅን ነው በሚል ግፍ እየፈጸሙ መሆኑም ተነግሯል። ብርሃኑ ጁላና አብይ አህመድ የተስፋ መቁረጥ ንግግር ንግግር ማድረጋቸውም ተሰምቷል። መላው የኢትዮጵያን ህዝብን ሙልጭ አድርገው ሰድበውታል። ከዚህ ጋር በተያያዘ ባልደረባችን አቤል አሻግረው ያዘጋጀው ዘገባ አለም አድምጠነው እንመለስ። ረጃ ብርሃኑ ጁላ ፋኖ አዲስ አበባ ሰርጎ ገብቷል ማለቱ ሲነገር ሌሎች የሆዲድ አመራሮች ደግሞ ድሃ አዲስ አበባ ምን ይሰራል ማለታቸው ታውቋል። ከቃሊቲ ማሰቃያ ስፍራዎች ሚስጢራዊ መረጃዎች መውጣታቸው ሲሰማ ነጋዴ ፖሊሶች ስለመኖራቸውም ነው እየተናገረም። በተጨማሪም የፕሎክ ዘመቻ የሚል ዘመቻ በአዲስ አበባ መጀመሩና በርህ ላይ መቆም አትችልም የሚሉ የተስፋ መቁረጥ ምልክቶች መታየታቸው ተገልጿል። ዓለም ትኩረትም ሙሉ መካከለኛው ምስራቅ ላይ ባደረገበት በዚህ ወቅት እንደ ብልጽግና መንግስት የተመቸው የለም አሁን ላይ ከአማራ ክልሉ ጦርነት ባሻገር ራዲዮኑም፣ ቴሌቪዥኑም ማህበራዊ ሚዲያውም ወሬው ሁሉ ስለ እስራኤሉ ሆኗል። በዚህ ሁሉ መካከል ብልጽግና ከመንግስትነት ወጥቶ ከአሸባሪዎች ከኤስኤስና አልሻባብ ያልተናነሰ እኩይ አላማ እየሰራ ነው። የብሎክ ዘመቻ በአገዛዙ ከታቀደ ስድስት ወር ሆኖታል። የደህንነት ኃላፊዎች፣ የፖሊስ መኮንኖች፣ የመከላከያ መኮንኖች በአዳነች አበቤ ጽህፈት ቤት ውይይት ያደረጉ ሲሆን ውይይቱም በበላይነት አብይ አህመድ መምራቱ ሲነገር በውይይቱ ክልሎች ሰላም የላቸውም፣ ስራ የለም፣ የታጣቂዎች መፈንጫ ሆነዋል። በዚህ ሳቢያ ደግሞ ወጣቱ ወደ አዲስ አበባ እየመጣ ነው። ይህንን የተመለከቱት ታጣቂዎችም አስርገው ፋኖን እያስገቡብን ነው። የአዲስ አበባ ኗሪን በተለይም ዝቅተኛ ገቢ ያላቸው ነዋሪዎችን ከተማውን ለቀው እንዲሄዱ ማስመረር ያስፈልጋል። ኑሮ ውድነቱ በዚህ ከቀጠለ ደግሞ ህዝባዊ ተቀስቅሶ መንግስት አደጋ ላይ ይወድቃል። እንዲማረር አድርገን ከተማውን ለቆ እንዲወጣ ማድረግ ይኖርብናል በማለት ተወያይተው የወድድ አመራሮ ተስማምተው ዘመቻውን የብሎክ ዘመቻ ብለው መሰየማቸውን የተገለጸ። የወደድ አመራሮች ለስድስት ወር ያክል ሲዘጋጁ ከከረሙ በኋላ አርብ ጧት አለምን ሰቅዞ የሚይዝ በመካከለኛው ምስራቅ ትልቅ ጦርነት ሲቀሰቀስ ከላይ የጠቀስናቸው የጸጥታ ተቋማት መኮንኖች አሁን አጋጣሚውን እንጠቀም በሚል ከቅዳሜ ላይ ጀምሮ በተለያዩ የከተማው ክፍል የጸጥታ ኃይሎችን አሰማርተው ከመንገድ ላይ ያገኙትን ወጣት በሸራ በተሸፈነ አይሱዚ መኪና ላይ እየደበደቡ እየጫኑ ቃሊቲ በሚገኙት ማጎ ማጎሪያ መጋዘኖች ማጎር ጀምረዋል። በአንዳንድ አካባቢዎች ቤት ለቤት እየገቡ እየደበደቡ የወሰዷቸው ወጣቶችም አሉ። እንደ ምንጫችን ገለጻ ለታጎሩት ወጣቶች በቀን ሶስት ዳቦ ይሰጣቸዋል። አስገራሚው ነገር ደግሞ ፖሊሶቹ ከሱቅ በብዛት የሃይላንድ ውሃ፣ ለስላሳ፣ ጁስ ይገዙና በእጥፍ የታጎሩትን ወጣቶች እንዲገዟቸው ያደርጋሉ። በዚህም አንድ ሊትር ውሃ መቶ ብር፣ ሁለት ሊትር ጁስ ሁለት መቶ ብር፣ በትንሽ ሃይላንድ የምትሸጠው ሚሪንዳ ደግሞ ሁለት መቶ ብር እንዲገዙ ይገደዳሉ። አልገዛም ካልክ ለሕይወት የሚያሰጋ ድብደባ ይፈጸምብሃል፣ ይላል ሃምሳ ሺህ ብር ከፍሎ የወጣ ወጣት ሲያስረዳ ሲሉ ምንጮች መረጃውን አጋርተውናል። አንድ የደቡብ ልጅ ሊይዙ ሲል ይሮጣል። ፖሊሶቹም አሯሩጠው እንደምንም ብለው ይይዙታል። ከመጋዘኑ ጀርባ ኮንቴነር አለ። ያ ኮንቴነር ደግሞ ሊያዝ ሲል ለማምለጥ የሞከረ ወጣት የሚደበደብበት ቶርች የሚደረግበት ነው ተብሏል። እናም ልጁን እዛ ውስጥ አስገብተው ደበደቡት የሚሉት ምንጮች ሊሞትባቸው ሲል በመኪና ጭነው ወሰዱ ወሰዱት ይላሉ። መተኛት አይፈቀድም። የታጎረው ወጣት ሁሉ አፍላ እንቅልፍ ሲወስደው በሩ በኃይል ይከፈትና ሁሉም ታጓሪ ወጣት ይደበደባል። በዚያ ላይ ስድብ አለ፣ ጸያፍ ስድብ። በብሔራቸው ይሰደባሉ። እዚያ የታጎረው ወጣት በብሔር ከሄድን የአማራ የደቡብ ተወላጆች ይበዛሉ ይላሉ። አብዛኞቹ ፖሊሶች ኦሮመኛ ነው የሚችሉት የሚሉት ምንጮች፣ አማርኛ አይችሉም። የአማራ ተወላጅ ላይ ይጨክናሉ። በብሔር እየሰደቡ ይደበድቧቸዋል። ይዘመቻ ብሎክ የተባለው በየብሎኩ በየ ገዱ ያለውን ወጣት ለማፈስ የተሰየመ ነው። ልጆቻቸው፣ ባሎቻቸው፣ ወንድሞቻቸው የታጎሩባቸው ቤተሰቦች በየክፍለ ከተማው በሚሄድ ልጅ በፖሊስ ተወስዶብኛል፣ ባሌ ታፍሶብኛል፣ ወንድሜ የት እንዳለ አላውቅም እያሉ ክፍለ ከተሞችንና ወረዳዎችን እየጠየቁ ቢሆንም የክፍለ ከተሞች የጸጥታ ዘርፍ ኃላፊዎች ሰብስበው በማነጋገር ዘመቻው እንደሚቀጥልና ማንንም እንደማይመር እንቅጩን ተናግረዋል። የቦሌ ቡልቡላ ወረዳ 12 የጸጥታ ዘርፍ ኃላፊ ሀብታም መኖር አልቻለም እየተዘረፈ ነው ድሀ አዲስ አበባ ምን ይሰራል ሲል ነግሮናል፣ ሲሉ የታጓሪ ቤተሰቦችም ተናግረዋል። የቄራና አካባቢው የጸጥታ ዘርፍ ኃላፊዎች ደግሞ ብርሃኑ ጁላን ጨምሮ ፋኖ ሰርጎ ገብቷል፣ ከተማውን ሊበጠብጥብን ነው፣ ለዚያ ነው እያሰርን ያለ ነው ሲሉ ተናግረዋል። የተባለም አብይ አህመድ ባለፈው ሮዛ መኮንን ከተባለች ከቲቪ ጋዜጠኛ ጋር ባደረገው ቃለ ምልልስም የኢትዮጵያ ሕዝብ የምሰራውን አያደንቅም፣ አይኑን አይገልጥም፣ ሕዝቡ የምሰራውን የማያደንቅ ከሆነ ደግሞ መከራ እጠራበታለሁ ሲል መናገሩ አይዘነጋም። ሰሞኑን አንድ አዋጅ በፓርላማ የጸደቀ ሲሆን አዋጁ ሽብርተኞችን በብልጽግና አገላለጽ ደግሞ ፋኖን ኦላን ህዋት ለማለት ሲሆን በገንዘብ ሲረዳ ከተገኘ ፖሊስ አስሮ ከመግደል ውጭ የፈለገውን የማድረግ መብት አለው የሚል ነው። አካል ማጉደልም ይችላል። ብልጽግና አሁን ትኩረቱ ድሃ ላይ ነው፣ ቆይቶ ግን ወደ ሀብታሞች እንደሚዞር ጥርጥር የለውም። እናቶች፣ አባቶች ሰፈር ላይ ሰብሰብ ብለው ሲዋሩ ፖሊሶች እየዞሩ ተበተን እያሉ እዚህ ምን ትሰራለህ ግቡ ወደ ቤት ያሉ በቁጣ ይናገራሉ ይላሉ ኗሪዎቹም። አንዳንድ ጊዜ ብልጽግና ተስፋ እየቆረጠ ይመስላል። አብይ አህመድ ህዝቡ አይኑን አይገልጥም፣ የሚሰራለትን አያደንቅም፣ የኢትዮጵያ ህዝብ አያመሰግንም፣ አለቃቃሽ ሙሹ አውራጅ ያልተማረ ደንቆሮ ሲል ሰሞኑን ብቻ ተናግሯል። ብርሃኑ ጁላ በበኩሉ እንደ ኢትዮጵያ ህዝብ ተቀጣሪ የለም ማለቱ አይዘነጋም። ሌላው ሀገር ላይ ባንዳ የላቸውም፣ የኢትዮጵያ ህዝብ ግን ተቀጣሪ ባንዳ ነው ሲል ተናግሯል። ይህ ደግሞ የሚያሳየው ተስፋ የመቁረጥ ምልክት ነው ሲሉ የፖለቲካ ተንታኞች እየተናገሩ ይገኛል። በመጨረሻ ሻለቃ ዝናቡ ልንገረው ለሽመልስ አብዲሳ ምላሽ ሰጥቷል። ይህ አማራ ፋኖ ብሔራዊ ኃይል ከፍተኛ አመራሩ ሻለቃ ዝናቦን ኦህዴድን ሰብረነዋል ሲልም ተናግረዋል። ዝናቡ ያደረገውን ንግግር በቪዲዮ ይዘነዋል፣ አድምጠን እንመለስ። የተከበራችሁ የአማራ ፋኖ ብሔራዊ ኃይል ከፍተኛ የተከበራችሁ የተፈራ ዳምጤ ክፍለ ጦር የክፍለ ጦሩ አመራሮች፣ የተከበራችሁ የሁለተኛ ተፈራ ዳምጤ ክፍለ ጦር የውጊያ አመራሮች፣ እንዲሁም ለአዳኙ ኮማንዶ መረቃ ፕሮግራም ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ። እንደስማችሁ አዳኙ እንዴት እንዳወጡላችሁ እራሱ የሚገርም ነው። ስታድሉ፣ ስታስሱ፣ ስታምቁ፣ ስትተናነቁ በአካል ማሳየታችሁናል። ነገር የሚሰጣችሁ ግዳጅን ብቁነታችሁን አረጋግጠናል። የስድስት ወሩን አስቸጋሪ የስልጠና ባህሪ ተቋቁማችሁ እዚህ በመድረሳችሁ ውድ የዛሬ ተመራቂዎች እንኳን አደረሳችሁ። መቀጠል በዚህ እናንተ በምትመሩት እናንተ ባላችሁበት ክፍለ ጦር ውስጥ እጅግ በጣም ብዙ መስዋዕትነት ተከፍሎበታል። ብዙ ጀግኖችንም አቀነበታል። ከዚህም መካከል የትግሉ ፊት አውራሪ የነበሩ ትግሉን ጀምረው እዚህ ያደረሱት እንቁ ጀግኖቻችን ሻለቃ መንበሩ ጌታዬ ሻለቃ ተፈራ ዳምጤ ሻለቃ ታዷን ተነህና ተመልከት ድረስ ዮሐንስ አለማየሁና አትንኩት ይግረም ጌታቸው ጋሻውና አለማየሁ ሰው መሆን ነብዩ ልውልና መማር ይበልጣል እንዲሁም ሌሎች በስም የማናውቃቸው እልፍ አእላፍ ጀግኖችን መስዋዕትነት ከፍለናል። የእነሱን አደራ የተቀበላችሁ ውድ ተመራቂዎች እንኳን ለዚህ ቀን በድጋሚ በሰላም አደረሳችሁ ጥናቶቻችን በያገኙት ሚዲያ በየወጡበት የቴሌቪዥን መስኮት ዋሻ ገብተዋል ገዳም ገብተዋል በየገደሉ በየሸንተረሩ ተደብቀዋል እያሉ ሲያፌዙ እንሰማቸዋለን ምናልባት ይሄ ገዳም ይመስላል እንዴ ገዳም ይመስላል ገዳም ገብተናል፣ ገደል ያለን፣ ያው ፍርዱን ህዝብ ነውና የሚፈርደው በአደባባይ በግልጽ በጋድ ዓለም የሚያየውን ያውም ከስልጠናም የኮማንዶ ዩኒት ልዩ ስልጠና እየሰጠን ትግራችንን እዚህ ደረጃ አድርሰነዋል። አሁንም ትግራችን እንቀጥላለን። አብይ አህመድና መሰሎቹ አማኔል ያኑሮ ህሙማን ማቆያ ጣቢያ የሚገቡ ሰዎች ይችን ሀገር ይዘዋት ሊወድቁ ነው። ይችን ሀገር ብቻ አይደለም የምስራቅ አፍሪካን ቀጠና ይዘውት ለመወደቅ ከአራት ሰዓት እየሰሩ ነው ያሉት። ምናልባት ከዚህም በኋላ ስለ አማራ መጨፍጨፍ፣ ስለ አማራ መገደል፣ ስለ አማራ መፈናቀል ፖለቲካ የምንሰብከው ሰራዊት የለም። ሰራዊቱም ህዝቡም ገብቶት መሳሪያ አንስቶ ከጠላት ጋር እየተናነቀ ባለበት ሰዓት ላይ ፖለቲካ እየሰበክ የምናደራጀው ሳይሆን መደራጀት የሚፈልገውን ወጣት በወታደራዊ አደረጃጀት እያደራጀን፣ እያሰለጠን፣ እያስታጠቅ መዋጋት ማዋጋት የኛ ስራ የሚሆነው። ይህንንም አንዱ የድርጅታችን መርህ አድርገን ማሰልጠን፣ ማስታጠቅ፣ ማደራጀት ላይ አተኩረን እየሰራን መሆኑን ማሳወቅ እፈልጋለሁ። ምናልባት ጠላቶቻችን እንደየ ብዛታቸው መጠን ይህንን ጠላት መመከት የምንችለው ጠንካራ ኃይል በማሰልጠንና በማዘጋጀት መሆኑን አምነንበት ያለማቋረጥ በሁሉም ቀጠና እያሰለጥን እያደራጀ እንገኛለን። ይህንን ማደራጀትና ማሰልጠን ማስታጠቅ እንቀጥልበታለን። ይህንን ሰራዊት የብይን ስርዓት ለመጣን ብቻ አይደለም፣ ወደቅ በኋላም ይቺ ሀገር እኛ ትክሻ ላይ እኛ ላይ የወደቀች ይልቁንም በርስ በርስ ጦርነቶች የደቀቀች በኢኮኖሚም በሉዓላዊነትም ነፃነቷን የተገፈፈች ሀገር ናት ብለን ስለምናምን ፋኖ የዛሬ የአማራዝ ነፃዎች የነገ የመከላከያ ሰራዊት ተቋም እንደምናደርገው ጥርጥር የለንም። ለዚያ መዘጋጀት ያስፈልጋል። በቅርቡ የሀገሪቱን የመከላከያ ተቋም በፋኖ ሰራዊታችን እና ከሌሎች ኢትዮጵያውያን ከሚወጣጡ የሰራዊት አባላት ጠንካራ ኢትዮጵያን በታሪኳ በጀግንነቷ የሚመጥናት ተቋም ገንብተን ጠላት አይደለም ወፍ የማይገባባት በኋላዊነቷ የተከበረ ሀገር እንደምንመሰረት ለአፍታ ማመንታት፣ የእናንተ ተልእኮ ከዚያ ባሻገር መሆኑን ከአማራስ ነፃ መውጣትን በላይ መሆኑን ማሰብ ማየት አስፈላጊ ነው። ጥራቶቻችንን ሰብረን በምርኩዝ እንዲገቡ ያደረግናቸው 2015 ላይ ነው። ዛሬ ለመጨረስ ነው እየተዋገን ያለን። ባደንን የገነገነውን ባደን አከርካሪውን ሰብረን ከቤቱን አስተንፍሰን ከሽንት ቤት እንዳይወጣ እንዳይገባ ማድረግ ይችላል። ይሄንን ያደረግነው በእናንተ በጀግኖች ነው። ክብር ለእናንተ፣ ክብር ይገባችኋል። ከዚህ በኋላም የአማራ ህዝብ በወዳቸው የሸጡ ትልልቅ ባዴኖች አሉ ጉሮሯቸውን እያነቅን ለህዝብ ፍርድ የምናቀርባቸው ጠላቶቻችን ከዚህ በፊት በሚፈክሩ ትልቅ አይደለም አሁን ዛሬ ትሪታቸውን አስተንፍሰናቸዋል ሰብረነዋል ረግጠነዋል አጥፍተነዋል እያሉ የሚዘባበቱብትን የሚዘባበቱብንም ጠላቶቻችንን አማራ ክልል ትጥቅ ለማስፈታት መጥተው ጎጃም ምድር ላይ ጎጃመኛ መኝ ያስጨፍረናቸዋል። እውነት አይደለም። ይህንን ጠራት አሁንም እስካላጠፋ ነው ድረስ የሞት ሽረት መፍጨርጨሩን ማድረጉን ስለማያውቆም መታጠቅ፣ መሰልጠን፣ መደራጀት ላይ ትኩረት ሰጥተን ልንሰራ ይገባል። ለዚህ ላበቋችሁ አሰልጣኞችና የክፍለ ጦር አመራሮች ክብር ስኩልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም ነው። ከፍተኛ አመራሮች የተከበራችሁ የመብረቁ ተፈራ ብርጌድ ከፍተኛ አመራሮች የተከበራችሁ የሁለተኛ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ከፍተኛ አመራሮች የተከበራችሁ የዮሀንስ አለማየሁ ብርጌድ ከፍተኛ አመራሮችና አባላት እንዲሁም የዕለቱ ውድ ተመራቂዎቻችን እንኳን ለዚህ ቀን አደረሳችሁ፣ እንኳን ደስ አላችሁ ማለት ይፈልጋለሁ። ከዚህ በመቀጠል የሚሆነው የመጀመሪያው መርሃ ግብራችን ውድ ተመራቂዎች በክብር ሰላም ታሰጠው የዕለቱን መርሃ ግብር ያስጀምራሉ። ወደ ተመራቂዎች፣ የድርጅታችን ከፍተኛ አመራሮች፣ እንዲሁም ዛሬ ለመሰባሰባችን ምክንያት የሆናችሁ ወንድሞች እንኳን ለዚህ ዕለት አደረሳችሁ። ይህን ሁሉ ያስተባበራችሁ የክፍለ ጦሩ ዋና ጦር አዛዥ የቆጣበቱ ከዚህ እሱቤ ካፌ ሌሎችን ሌሎችን ይህ ሁሉ ዋጋ የከፈላችሁ ሁሉ እስካሁን ስንትና ስንት ታደረጉልን ሰዎች ሁሉ በላይ የእናንተ ዋጋ ይርቃል እና ክብር ይገባችሁ። አንድ ከአካባቢው የዋሻራ ቆንጆ ከገጠመችው ግጥም ነው። መጀመሪያው ከሰማዋት እና ምን ትላለች ኮረዳ ቀኑ ሲጨላልም፣ ጊዜው ሲመሻሽ መጡና መዝገቡ መጡና ታዱየ መጡነ ተፈራ መጡና ዮሐንስ መጡና መንበረ እነ ደመላሽ ተላልፍ ዛሬ የተቀላቀላችሁ ድርጅትና የተረከባችሁ ትግል ቅድም በጠራሁላችሁ እንቁዎች ታዱ ከመዝገቡ ሲቀበል እንደናንተ እንደቅድሙ በባንዲራ አይደለም የተቀበለው፣ በደም ነው። መዝገቡ በዛን ጊዜ ማንም በሌለበት ዘመን እዚህ ሞጣ ላይ ጥይት ተኩሶ ነው። ዳሞት ላይ አንድ ሁለት መቶ ጥይትና ይሄ እንዲሽካ ተጨማሪ ሞርተር ታዱ ይማርግ ዘንድ ታዱ ታውቁት የለ ያን ጀግና ደግ፣ ትሁት፣ ደፋር፣ ጨካኝ ሊግ የጦር ጠበብት ታዱ አንተነን ታውቁታላችሁ። ሲያደርግ እንካ ብሎ ሲሰጠው ያንን ቢያደርግ ነበር። ታዱ ቀጥሮ ለተፈራ ሲሰጠው እንዲሁ ነው። ሙቶ ነው ያሳየው እንካ በደም በደምና ባጥንት ያጸላውትን ትግል እንካ አለው። ከዛስ ያው ተፈራን ታውቁታላችሁ ያን ጀብድ ሰራ። ከዚህ እስከ ዴ ከዚህ እስከ ደምበጫ እየተወረወረ ከዛስ ተፈራ ለዮሐንስ ያስረክበው ደግሞ አይታችሁታል። ዮሐንስ ለመበለት ያስረክበው እንዲሁ ነው። በደም እና በአጥንት የተከፈለ ዋጋ አጋ ጸንቶ እየተቀበላችሁ ያመጣችሁ ቅድና እስከ እናንተ እስከ ዛሬዋ ዕለት እስኪደርስ እስኪደርስ ድረስ ውድ የሆነ የከበረ ደም እና አጥንት ተከፍሎበታል። ዛሬ የተረከባችሁ ትግል እንዲህ ለታይታ እዚህ ቀይ ኮፍያ እናንተን መልበስ ብቻ አይደለም፣ ከዛ በላይ ነው። የተረከባችሁ ትግል ውድ ዋጋ የተከፈለበት እነዛን እንቁዎች፣ እነዛን ውድ ልጆች ገብረን ያስቀጠለውን ትግል ነው። አሁን እናንተ ደግሞ ታሻግሩታላችሁ